ዩክሬን በባላንጠዋ ሩሲያ ላይ ዓለምን አጃኢብ ያስባለ ጥቃት ፈጽሜያለሁ ብላለች 18 ወራት የፈጀ 117 ድሮኖች ተሳትፈውበታል የተባለ ከ40 በላይ የሩሲያ አውሮፕላኖች የወደሙበት ሚስጥራዊ ኦፕሬሽን ዜሌንስኪን በኩራት ቀና አስብሏል ፕሬዚዳንቱ የሸረሪት ድር የሚል ስያሜ የሰጡትን ዘመቻ ኪየቭ የመጫወቻ ካርድ እንዳላት ማሳያ አድርገውታል በመጋቢት ወር በነጩ ቤተ መንግስት ክብራቸውን በማይመጥ መልኩ የተባረሩት ዜሌንስኪ ሚስጥራዊውን ዘመቻ መርተን ከፍጻሜ ያደረስነው እኛው ራሳችን ብቻችን ነው ብለዋል ኬቭ የሩሲያ ቦምብ ጣይ አውሮፕላኖችን ያደባየችበት አስደናቂ ኦፕሬሽን ምን ገጽታ ነበረው? የቢሊዮን ዶላሮቹ ውድመት ያስከተለው ጥቃት ለማን ምን መልዕክት ልኳል? የ47ኛው የአሜሪካ ፕሬዚዳንት ተረኛ ተወራፊ ፑቲን መሆናቸውስ የሶስት ዓመቱን ጦርነት ወዴት ይወስደዋል? ዩክሬን ወደ ሩሲያ ዘልቃ ገብታ በድሮኖች የፈጸመችውን ጥቃት ከጥንስሱ ጀምሮ የኬቭ የደህንነት አገልግሎት መስሪያ ቤት ኃላፊው ጄኔራል ቫሲል ማሊዩክ መርተውታል። ዜሌንስኪ ሚስጥራዊ ዘመቻ ውጤታማ እንዲሆን ክትትላቸው ብርቱ እንደነበር ነው ዘገባውም ኬቭ ወደ ሩሲያ 117 ድሮኖችን አስርጋ አስገብታለች። ድሮኖቹ በከባድ መኪናዎች ላይ በተገጠሙ የእንጨት ሳጥኖች ውስጥ ተደብቀው ለጥቃት ዝግጁ ሆነዋል። ድሮን የጫኑት ተሽከርካሪዎች ኢላማቸው ጋር ሲደርሱ የእንጨት ሳጥኖቹ ጣሪያ በርቀት መቆጣጠሪያ አማካኝነት ይከፈታል። ከዚያም ከሳጥኖቹ ወጥተው ጥቃት ለማድረስ ይበራሉ። ዩክሬን ይህን ብልሃት ተጠቅማ ቦምብ ጣዮችን ጨምሮ ከ40 በላይ የሩሲያ አውሮፕላኖችን መምታቷ፣ ከ2 ቢሊዮን ዶላር በላይ የሚገመት ንብረት ማውደሟ ተነግሯል። ኬቭ የሸረሪት ድር ኦፕሬሽን ላይ የተሳተፉት ዜጎቿን ጥቃቱ ከመፈጸሙ በፊት ከሩሲያ ግዛት ማስወጣቷን ፕሬዚዳንት ዜሌንስኪ ገልጸዋል። የድሮን ጥቃቱ ዜና የአባት ሀገር ሩሲያ ዜጎችን አስቆጥቷል። የሩሲያ የደህንነት ተቋም ድሮኖችን የጫኑ ተሽከርካሪዎች ወደ ሩሲያ ግዛት ዘልቀው ሲገቡ፣ ወደ አምስት የተለያዩ የአየር ኃይል ማዘዣ ጣቢያዎች ሲቃረቡ ሳይደርስበት መቅረቱ ትችት እያስነሳበት ነው። ክሬምሊን የሽብር ጥቃት ነው ባለው ኦፕሬሽን ዙሪያ ማብራሪያ ከመስጠት ቢቆጠብም ጉዳት መድረሱን አልሸሸገም። የቭላዲሚር ፑቲን ሀገር በዩክሬን እንዲህ አይነት ጥቃት ተፈጽሞባት አያውቅምና እነርሱም ያመኑ አይመስሉም በሙርማንስክ ኢርኩትስክ ኢቫኖቭ ራያዛን እና አሙር ግዛቶች በሚገኙ የአውሮፕላን ማረፊያዎች ውስጥ በድሮን ተመተው በእሳት የሚያያዙ አውሮፕላኖችን የሚያሳዩ ምስሎች እየወጡ ነው ዩክሬን እስከ የካቲት 224 ድረስ የሩሲያን 342 የጦር አውሮፕላኖችና 325 ሄሊኮፕተሮችን መታመጣሏን መግለጿን የቢቢሲ ዘገባ ውስቷል ሩሲያ ግን ይህ እጅግ የተጋነነ ነው ተራ ፕሮፓጋንዳ ነው ስትል ውድቅ አድርገዋለች ናሽናል ኢንተረስት ድረገጽ ባወጣው ትንታኔ ሞስኮ በሶስት ዓመቱ ጦርነት ወደ አንድ መቶ የሚጠጉ የጦር አውሮፕላኖቿን ማጣቷን አስነብቧል ሩሲያ እንደ ኤስ35ስ ሚግ25ስ እና ኤስዩ27 ያሉ ወሳኝ የጦር ጀቶቿን በስፋት ስትጠቀም ቆይታለች የሶቪየት ዘመን ሰራሾቹ የጦር ጀቶች ከዘመኑ ያለመወዳጀትና በዩክሬን የመመታት እድላቸው መስፋት ሞስኮ ድሮኖችን በስፋት መጠቀም እንድትጀምር አድርጓታል ዩክሬንም ከጦርነቱ በፊት ከነበራት 98 የውጊያ ጀቶች ውስጥ ከ90 በላዩ ወይም ሁሉን በሚባል ደረጃ ሳታጣ እንደማይቀር ሲነገር ቆይቷል ምራባውያኑን የውጊያ ጀቶች ሰዎች አስታጥቁኝ ውትወቷ ብዙም ውጤታማ ሳይሆን ሲቀር በራሱ አቅም በግዥም ድሮን በስፋት ማምረትና መግዛትን ተያይዘዋለች በእነዚህ ድሮኖችም ነው ታዲያ ከሩሲያ ስትራቴጂክ ቦምብ ጣይ አውሮፕላኖች ውስጥ 34 በመቶውን አውድመናል እያለቻለችም የሸረሪት ድር ዘመቻው ለኬቭ ምን ያስገኝላታል የሰደደው መልእክትስ ዩክሬን ማንም ፈጽሞ ያልጠበቀውን ጥቃት በሩሲያ ላይ እንደፈጸመች የዩክሬን የቢዝነስ መጽሔት ፕሬዚዳንት ቮልዲሚር ዜሌንስኪን የድሮኖች ንጉስ ሲል ገልጿቸዋል ዜሌንስኪ ጎራዴ ጨብጠው በድሮኖች ተከበው ከሚያሳ ያሳየው የካርቱን ምስል ጋር የተያዘው ጽሑፍም ዋይት ሃውስን ይሸነቁጣል። አሁን ምንም ካርድ የሌለው ማን ነው? በማለት ዳግም ከተመረትኩ የሩሲያና ዩክሬን ጦርነትን ዋይትሃውስ ከመግባቴ በፊት በአንድ ቀን አስቆመዋለሁ ያሉት ዶናልድ ትራምፕ የተመኙትን ስልጣን ብቻ ነው ያሳኩት። አወዛጋቢው ፕሬዝዳንት ወደ ነጩ ቤተ መንግስት እንደገቡ በዩክሬን ሰላም ለማስፈን ዜሌንስኪን ማብጠልጠልና ማስፈራራት መርጠው ነበር። ትራምፕ ዜሌንስኪን ያለ ምርጫ ስልጣን ላይ የተቀመጠ አምባገነን ነው ሲሉ ወርፏቸዋል። ኮሜዲያነቱ ግን ውጤታማ ነበር ሲሉ ተሳልቀዋል። በባይደን አስተዳደር ወደ ከኬቪ የተላከውን ከ300 ቢሊዮን ዶላር በላይ ድጋፍ በማዕድናቱ መልስ ይገባል ብለው ዜሌንስኪን ወደ ነጩ ቤተ መንግስት ከመጋበዛቸው በፊት ደግሞ ጀግና እያሉ ሲያወድሷቸው ተደምጠዋል። ተጋባዡ ፕሬዚዳንት የማዕድናት ስምምነቱን ለመፈረም ሲያቅማሙ ደግሞ ክብራቸውን በማይመጥ መልኩ ዝቅ ከፍ አድርገው አባረዋቸዋል። ሶፋ ለመልበስህ ንቀትን ያሳያል ከሚል ከጋዜጠኞች አሸማቃቂ ጥያቄ አንስቶ ትራምፕና ምክትላቸው ጄዲ ቫንስ የዩክሬኑ መሪ በውረፋ ጣድፈው የምንልህን ስማ ካልተስማማ ያበቃላል ሲሉ ዝተው ነበር በወቅቱ ትራምፕ ጣታቸውን እየቀሰሩ እኛን ካልያዝክ የመጫወቻ ካርድ የለህም ተጠንቀቅ ሲሉ የተዘባበቱበት ዜሌንስኪ ወደ ሩሲያ ግዛት ዘልቆ በመግባት 41 የሩሲያ አውሮፕላኖች ላይ ጉዳት ያደረሰ ዘመቻን አካሂዶ ካርድማ አለኝ እያለ ነው። ዘመቻውን ዩክሬናውያን ብቻችን የፈጸምነው የሚለው የኤክስ ገጹ መልእክታቸውም ከሁለት ወራት በፊት አቃለው ለመለሷቸው ፕሬዚደንት ትራምፕ ያነጣጠረ ይመስላል። አሜሪካ ስለ ሸረሪት ድር ዘመቻው ዝምታ መርጣለች። ትራምፕም አቅጣጫ ለውጠው የቃላት ውርወራቸውን ወደ ቀድሞ ወዳጃቸው ፑቲን አዙረዋል። ሞስኮ በዩክሬን በምትፈጽመው የድሮን ጥቃት ተበሳጭቻለሁ ባዩ የ78 ዓመቱ ፕሬዚዳንት ወዳጄ ፑቲን ከቅርብ ጊዜ ወዲህ ጤናው እያሳሰበኝ ነው ብለዋል። የሚፈልገው መጠነኛ ቁራሽ መሬት ሳይሆን ሙሉ ዩክሬንን ነው፣ ይህ ፍላጎቱ ከተሳካ የሩሲያ የመጨረሻ ውድቀት ይሆናል በማለትም የአቋም ለውጣቸውን አሳይተዋል። ሚስጥራዊ ዘመቻ የዩክሬንና አሜሪካ ወታደራዊ ግንኙነትን ያድስ ይሆን? በተኩስ አቁም ድርድሩ ላይስ ምን ተጽዕኖ ይኖረዋል? የሚለው የበርካቶች ጥያቄ ሆኗል። ሩሲያ ለደረሰባት ከባድ ጉዳት የምትሰጠው ምላሽም ይጠበቃል። ተንታኞች ግን ወደ ሩሲያ ምድር ኩርስክ ክልል ዘልቃ ገብታ ለወራት የቆየችው ኬቭ የመደራደሪያ ተስፏ በዚያው በኖ ጠፍቷል። የሰሞኑ ድልም ለዩክሬናውያን ሞራልን ከመጨመር ያለፈ በአውደ ውጊያ ላይ የሚፈይደው የረባ ነገር ይኖራል ተብሎ አይጠበቅም እያሉ ነው። ኦፕሬሽኑ ሞስኮ ለሰሞኑ ጥቃት የምትሰጠውን አጻፋዊ ምላሽ ይበልጥ ከብዷል የሚሉ አስተያየቶች እየተሰጡ ነው። የሸረሪት ድር ዘመቻው ትራምፕና ዜሌንስኪን ያስተሳስራል፣ ኬቭ የተቋረጠባት ወታደራዊ ድጋፍ እንዲቀጥል ሊያደርግ ይችላል የሚሉ ተንታኞች ደግሞ ዘመቻው በብዙ መልኩ ስኬታማ እንደነበር ያነሳሉ። ሁለቱም ተፋላሚዎች ስኬታማ የሚሏቸው ዘመቻዎች የዜጎችን እልቂትና የንብረት ውድመት ማስቀጠልን እንጂ ሰላምን ማስፈን የሚያስችል አለመሆኑ ግን አብዛኛው የሚስማማበት ሀቅ ነው።